ሰላም አለይኩም ወራህመቱላሂ ወበረካቱ ድነ የተከበራችሁ ጁሃር ቲዩብ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። በዛሬ ደግሞ አንድ ኮስሞና እንዳልገየላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። እንግዲህ እንደተለመደው ላይክ፣ ሼር እያደረጋችሁ አበረታቱ ለማለት ነው። እንደምታየው ጽድት ያለ ዘመናዊ እቃ ነው ይዘንላችሁ የመጣ ነው። አልጋውም ደግሞ እስከ ዛሬ ከምንሰራው ትንሽ ለየት ያለ ነው። በጨርቅ የተሰራው ነው አይተው እንደዛ አድርጋችሁ ስሩልን ብለው በምንሰራው እኛ በእንጨቱ ማለት ነው እንደዛ አድርገን ሰርተንላቸዋል። እቃው እንግዲህ እንደምታዩት ነው። ሀሳብ አስተያየታችሁን ስጡበት። በጣም የተመቸ ነው፣ እንደምትመለከቱት ነው። ግርጌውም ላይ እንደዚ አይነት ጽድት ያለው በታለው ማለት ነው። ኮሜዲን ስላልፈለጉ በኖርማል የተሰራ ያለ ኮሜዲ ነው ማለት ነው። ኮሜዲንም ከተፈለገ በሌላ ጊዜ ቦዲ እና ቦዲ ማረግ ይቻላል ማለት ነው። እንደዛ አይነት ነው። እዚህ ጋ ደግሞ ከጎን አብሮ ኮስሞ አለ። ኮስሞ ጽድት ያለ የኮስሞና ዘመናዊ ሙሉ የምታሳይናት እዚህ ጋ ያለችው እንደዛ አድርጋችሁ ውስጥ ላይ ደግሞ የኮስሞቃ መደርደሪያዎች አሏቸው። እንደዚህ በርከት ያሉ ናቸው። ነገር ደግሞ እዚህ ውጭ ላይ የሚቀመጡ ነገሮችን ማስቀመጥ ይቻላል ማለት ነው። እና ፈርገነ የሰራ ነው። ለዛሬ ይዘንላቸው የመጣነው ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።